ሰላም ሰላም ጤና ይስጥልን። የተወደዳችሁ ማየት ከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዚህ ሰዓት የመረጃ ጊዜያችን ከዚህ ቀደም ሰርተን ካቀረብነው ከቀነኒና ከአንዱ አለም የፍርድ ቤት ጉዳይ አልወጣንም። እንግዲህ ከደቂቃዎች በፊት ወደ እናንተ ካቀረብነው የፍርድ ቤት ውሎ ጋር ተያይዞ በነበረው የችሎት ውሎ ላይ የድምጻዊ አንዱ አለም ጠበቃ የቀነኒ የእለት ውሎ መመዝገቢያ ወይም ደግሞ ዳያሬዋ እኔ ጋ ነው፣ እዛ ላይ እንደጻፈችው ደግሞ ቀነኒ ራሷን ለማጥፋት ብዙ መድኃኒት ተወስድ እንደነበርእና ብዙ ሙከራ አድርጋ እንደነበር ብሎ ለፍርድ ቤት መግለጹ ይታወቃል። ከዚህ ጋር ተያይዞ ታዲያ ገና ይሄ ጉዳይ እንደተሰማ እጅግ ብዙ አነጋጋሪ ጉዳዮች እየወጡ ይገኛሉ። እንዴት ሆኖ ነው የቀነኒ የእለት ውሎ መመዝገቢያ ወይም ደግሞ ዳያሪ የተከሳሽ ወይም ደግሞ የተጠርጣሪ ጠበቃ ጋር ሊሆን የቻለው በሚል አንዳንድ ጉዳዮች እየተነሱ ይገኛሉ። ከዚህ ርዕሰ ጉዳይ ጋር የተነሱ ሀሳቦችን አንስተን ወደ እናንተ ልናደርስ ወድን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን እንዲሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትትና ጠየቅን ክበሩልን መጋቢት ሁለት ቀን 2017 ዓ.ም ተምረት ከቀነኒ ሞት ጋር ተያይዞ ፍርድ ቤት ቀርቦ የነበረው ድምጻይ አንዱ አለም ጎሳ የዋስትና መብት መከልከሉ ይታወቃል። መጋቢት 17 ቀን 2017 ዓ.ም ድምፃ ድምጻይ አንዱ አለም ጎሳ ለሁለተኛ ጊዜ ፍርድ ቤት በቀረበበት ጊዜ ፖሊስ አስፈላጊውን የሰውና የሰነድ እንዲሁም ደግሞ የፎቶ የምርመራ ውጤቶች ስላልደረሱልኝ ሌላ ቀጣይ 15 የምርመራ ቀናት ይሰጡኝ ባለው መሰረት ፍርድ ቤቱ ፖሊስ አልተሟሉልኝም ያላቸውን መረጃዎች፣ ማስረጃዎችና ሰነዶች አሟልቶ እንዲቀርብ ለዛሬ ማለትም ለመጋቢት 29 ቀን 2017 ዓም ቀጠሮ ሰጥቶት ነበር። በዚህ መሰረት ዛሬ በዋለው ችሎት ፖሊስ መጋቢት 4 ቀን 2017 ዓም በጠየኩት ተጨማሪ የምርመራ ቀን መሰረት አስፈላጊው ውጤት ሁሉ አልደረሰልኝም፣ ስለዚህ ሌላ ተጨማሪ 15 የምርመራ ቀናት ይሰጡኝ ሲል ገልጿል። ይህንን በተመለከተም ሌሎች 15 ሰዎች ላይም እንዲሁ መረጃ ማሰባሰቡንም ፖሊስ ገልጾ ነበር። ዛሬ በዋለው ችሎት ላይ የድምፃዊ አንዱ አለም ጎሳ ጠበቃ እንደ ወትሮው ሁሉ ደንበኛው የዋስትና መብት ተጠብቆለት በውጭ ሆኖ እንዲከራከር ጠይቀው የነበረ ሲሆን የፍርድ ቤት ውሎም ከተሰማ በኋላ እንዴት ሊሆን ቻለ በሚል በሕብረተሰቡ ውስጥ ጥያቄ እየፈጠረ ነገር ደግሞ ከቀነኒ ዲያሪ ወይንም ደግሞ ከእለት ውሎ መመዝገቢያዋ ጋር ተያይዞ ጠበቃው እያነሱት ነገር ነው። የአንዱ አለም ጠበቃ የቀነኒ ዲያሪ እሳቸው ጋር እንዳለ ጠቅሰው ሰው ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር መናገራቸው ነው። ነገሩን እንዴት እንዴት ነው ያስባለው። ይህ ጉዳይ ገና ከመውጣቱ በብዙ መነጋገሪያ ርዕሰ ጉዳይ ሆኖ አርፏል። ከዚህ ጉዳይ ጋር ተያይዞ ታዲያ ብዙ የተነሱ ሀሳቦች እየታዩ ይገኛሉ። ይህንን ጉዳይ በተመለከተ ጋዜጠኛ መላኩ ብርሃኑ ያሰፈረውንና ሌላ እንዲሁ ደግሞ አንዲት ግለሰብ ይህንን ጉዳይ በተመለከተ እንዴት ሆኖ እንዲህ ሊሆን ቻለ ብላ ያለችውን ጉዳይ ወደ እናንተ ልናደርስ ወደድን። እንዲህ ይላል ጋዜጠኛ መላኩ ብርሃኑ ሲቀጥል ከጉዳዩ ጋር ተያይዞ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በፖሊስ ምርመራ ስር ያለው የድምጻዊ አንዱ አለም ጎሳ የዛሬ ፍርድ ቤት ውሎ ላይ ሁለት ጉዳዮች ትኩረቴን ስቦታል ይላል ጋዜጠኛ መላኩ ብርሃኑ አንደኛው፣ ፖሊስ የአስከሬን ምርመራ ካካሄዱት የሕክምና ባለሙያተኞች መካከል የተወሰኑት ከሀገር ውጭ ስለሆኑ እነሱን ለማግኘት ጥረት እያደረግኩ ነው ብሏል። ከዚህ ቀደም እንዳልኩት በአንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲክ ፓቶሎጂ ምርመራ ውጤት ነው። ይህ ውጤት ከመጣ በኋላ ሟች የሞተበትን ምክንያት ቁልጭ አድርጎ ስለሚያስቀምጥ አሟሟቱ በተፈጥሮ የተከሰተ ወይም በሰው የተፈጸመ ሊሆን እንደሚችል ያለማወላዳት ወይም ደግሞ ያለማወላ ያለማወላወል ያስረዳል ማለት ነው። የዚህም ምርመራ ውጤት ለፖሊስ ምርመራ ይሁን ለፍርድ ቤት ውሳኔ ወሳኝ ማስረጃ በመሆኑ ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱን ፈጽመው ከሆነ ማምለጫ ቀዳዳ ያሳጣቸዋል። በበኩሌ ወንጀሉ ከፍተኛ የሆነ የህዝብ ትኩረት ያረፈበት በመሆኑ የአስከሬን ምርመራ ባለሙያተኞቹ ምርመራውን ካካሄዱ በኋላ ውጤቱን ሳያረጋግጡ ለፖሊስ ሳይልኩ ለምንም ጉዳይ ቢሆን ከሀገር መውጣት አልነበረባቸውም ባይ ነኝ። የምርመራ ማረጋገጫ ውጤቱም ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸውም ቀሪ ባለሙያተኞች ውጤቱን እንዲያሳውቁ በፊርማቸው ፈቃዳቸውን ማስተላለፍ ወይም ኮንሰንት መስጠት የሚችሉበት እድል አልነበረም ወይ ብዬ እጠይቃለሁ ይላል ጋዜጠኛ መላኩ ብርሃኑ። ኬዙ ሰው የታሰረበት ወይም ደግሞ የእስረኛ ኬዝ እንደመሆኑ የተጠርጣሪን ጥፋተኝነት ወይም ንጹህነት የማረጋገጥ ኃላፊነት ያለበት ፖሊስም ይሁን ጉዳዩን የሚመለከተው ፍርድ ቤትም ጭምር እንዲህ ባሉ ቸልተኞች ሳቢያ የምርመራና የፍርድ ሂደታቸው ሊጓተትባቸውና ማስረጃቸው እስኪመጣ ድረስም በጊዜ ቀጠሮ የታሳሪውን የዋስትና ወይንም ደግሞ ነጻነት መብት ወይንም ደግሞ ኮምፕሮማይዝ እንዲያደርጉ ሊያስገድዳቸው ይችላል። ሁለተኛው ይላል ጋዜጠኛ መላኩ ሲቀጥል የቀነኒን የግል ማስታወሻ ይመለከታል። የሟች ማስታወሻ በጠበቃው እጅ የመገኘት ተገቢነት ላይ ላይ ጥያቄ አለኝ። አሟሟታ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሁፍ ማስረጃዎች፣ የግል ማስታወሻዎች፣ የድምፅ ይሁን በሌላ መልክ የተደረጉ የመልእክት ልውጦች ሁሉ ለፖሊስ ምርመራ በጣም ጠቃሚ ግብዓቶች ወይንም ደግሞ ማስረጃዎች ጭምር ናቸው። ሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉ የሚል ምክንያትም ግምትም ስላለ ነው። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ ነበር። የተከሳሽ ጠበቃ እንዳሉት ማስታወሻው ቀነኒ በርካታ ጊዜ ራሷ ለማጥፋት ሞክራለች ማለታቸውን ያመላክታል። ጠበቃው ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ፣ የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ብለው ተከራክረውበታል። ፍርድ ቤቱም ይህንን የቀነኒ ማስታወሻ ነው የተባለውን ሰነድ ለክርክሩ በቂ ግብዓት ሊሆን ይችላል ብሎ ካመነበት ትክክለኝነቱን ለማረጋገጥ በፎረንሲክ የማስመርመር ትዕዛዝ ሊሰጥ ይችላል። የሆነ ሆኖ ግን የቀነኒን አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ታማኝነቱና ህጋዊ ቅቡልነቱ ጥብቅና ከቆመ አካል ይልቅ ምርመራ ለሚያካሄደው አካል ይቀርባል። ተጠርጣሪውንም ቢሆን የሚጠቅመው እንዲህ ያለው አሰራር ነበር። እናስታዲያ ይህንን ሰነድ ፖሊስ እንዴት ሳያገኘው ቀረ? ይህ ያልተመለሰ ጥያቄ ነው፣ ይላል ጋዜጠኛው። ወይል እንግዲህ ፖሊስ ላቀረበው የ14 ቀን ጊዜ ቀጠሮም ሆነ ጠበቃው ላቀረበው ደንበኛዬ በዋ ሲለቀቅ የሚል ጥያቄ ፍርድ ቤቱ ነገ ተሰይሞ ውሳኔ ለመስጠት ቀጠሮ ይዟል። አብረን እንሰማለን ሲል ጋዜጠኛው ጽሁፉን ያጠቃልላል። ሌላው ከዚህ ጉዳይ ጋር ተያይዞ አሳቧን የገለጸችው ሰዋድ አህመድ ነች። ሰዋድ አህመድ የዛሬውን የፍርድ ቤት ውሎ በተመለከተ ከቀናት በፊት የቀነኒ የፍርድ ቤት ውሎ አንድ ቀን ቀረው፣ ሁለት ቀን ቀረው፣ እንዲህ እያለች በጉግስ ስትጠብቅ እየነበረች ግለሰብ ነች። ታዲያ ዛሬም የፍርድ ቤት ውሎን በተመለከተ መረጃዎች ከሰማች በኋላ እንዲህ ትላለች። በሚዲያዎች እየተዘገበ እንዳለው የተጠርጣሪው ጠበቃ በዛሬው ፍርድ ቤት ቀጠሮ ላይ የሟች ቀነኒ አዱኛ ዳያሪ እርሱ እጅ በተከሳሽ ወገን እንዳለና ቀነኒ ራሷን ለማጥፋት በተደጋጋሚ እንደሞከረች ጽፋለች ማለቱ ተሰምቷል። አሁን ባለው ችሎት ተጠርጣሪው ገና ክስ አልተመሰረተበትም። መረጃም መሰብሰብና ቅረብ የፖሊስ ድርሻ ነው። ክስ ከተመሰረተበት በኋላ ማስረጃ እያቀረቡ መከራከር አንድ ነገር ነው። ነገር ግን ዳያሪ የሚባል ነገር ካለ ወይም ፖሊስ እስካሁን እየመረመርኩ ነው የሚላቸው ማስረጃዎች ውስጥ ሲነሳ ስላልሰማን፣ እናንተ ጋር ምን ያደርጋል ስትል ትገልጻለች። ዛሬ ዚ ላይ አቋን እንድታወጡልኝ አሁንም ከጎን ናችሁ እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ የኢትዮጵያ ሕዝብ ሀገር ውስጥም በውጭ የሚያላችሁ እንድታግዙኝ እለምናለሁ እጠይቃለሁ። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበረ። ይህንን ጉዳይ እንንገራችሁ ብለን ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን አመሰግናለን። ክበሩለን